ዝም ብሎ ነው ሲሉ የገጠር ልጅ ነው ሲሉ አማርኛ አይችልም ሲሉ ውበቱ አጭር ነው ሲሉ ምን አገባ ከየት የመጣ ነው ሲሉ ይመለሳል ሲሉ ደብዳቤ ጻፉ። እዛም ዝም ሲያውጩ አነሳኝ

ና ይቺኛዋ ደግሞ ስንተኛዋ ናት ወይ? ማይክል ጃክሰን የማያመጣብን ነገር የለ። ጠዋት ማታ አዲስ ነገር ነው ከማይክል ጃክሰን የሚገኘው ስል ከዚሁ አሳስባለሁ። ታዲያ ቲክቶክ መንደር ዘወር ዘወር ስል ይቺ ደግሞ እድሏ እንግዲህ ይኸው ተቃቅፈዋል ማለት ነው። ይቺ ደግሞ የዛሬ ወር ልትመጣ ወደ ቲክቶኩ እየተዘዋወረ ትገኛለች። ይቺኛዋ ደግሞ ስንተኛ ፍቅረኛ ናት? ይቺም ነገ ጠዋት ባለሙሉ ተስፋ ነኝ ስላችሁ ከዚሁ አሳስባችኋለሁ ማይክል ጃክሰን ግን አበባ አሰጣጥና አስተቃቀፍ አንደኛ አይደለ እንዴ ተምራ ተምራ ከእውነት ነው የምል ድግሪ የጨረስከው በዚህ ነው መሰለኝ ማይክል ጃክሰን ጉር ሳይሰማ መስከረም አይጠባ እላችኋለሁኝ ታዲያ በጣም ልቤን እኔንጃ ከእንቅልፌ ስነሳ የደረሰኝ ዜና ከቲክታከሮች ከሩታ ንግስቶች ማለት ነው። በጣም ነው የማመሰግነው ለእኔ ያላቸውን እህትነት። እውነት አንዱ ቢከፋ አንዱን ትናይልም ይባላል። እና እህቶቼ ቻናሌን እንግዲህ ቲክቶክ ላይ ፖስትተውት ሌሊቱን ቀኑን እንግዲህ ሲቀውጡት ማደራቸው ተሰማ። በጣም ነው የማመሰግነው እውነት አላህ ይስጥልኝ ብያለሁ። የኔ ምርጥ እህቶች እኔ ሳላደንቃችሁ አላልፍም። ሁላችሁም ለእኔ ስታረጉልኝ ለነበረ ሁሉ ቴንክ ዩ ብያለሁኝ። እንንጃ የእናንተን ውለታ ከፋ እያድርገኝ ማለት ነው። በጣም በጣም በጣም አድርጌን የማመሰግነው ብዙ ሰዎች ዜድ ቻናልሽ እየደረሰን አደለም ሰርች እያደረግን ነው የምንገባው ያላችሁ ያልፋል። ይሄም ቀን የማያልፍ ነገር የለም ሰው ክፉ እንጂ ቀንማ ያልፋል፣ እላቸዋለሁኝ በጣም አድርጌ ነው እንግዲህ ግሬስ ፋሚሊ የሩታ አድናቂዎች በሙሉ በጣም በጣም በጣም አድርጌ ቲክታከሮች በጣም ነው የማመሰግናችሁ። ፕሮግራሙ ላይ ባለመገኘቴ በጣም ይቅርታ። እንግዲህ ለማታ ላይ ከገባችሁ መጥቼ አመሰግናችኋለሁ። በጣም ነው የማመሰግናችሁ። ልዩ ናችሁ። ይሄን